አንድ ጥያቄ ልጠይቀሽ ነው። ኔ ብቻ ነው አንተን ማጣት ለእኔ ከባድ ነው። አላላቸው ወይ ይበላቸው። እዳታ አሁን እኔ ልሳቅ ወይስ ልሳደብ? ውድ ቤተሰቦች እኔ ከመሳደብ ወደኋላ አልልም። እኔ ምለው አንቺ ቤተሰቦች ቤተሰቦች ቀብረሽ ነው ወይስ ይዘሽ ነው ቁጭ ያል ወይስ ክደውሻል ወይስ ከመንገድ ነው የተገኘሽው ወይስ ከመሬት ነው የበቀልሽው? ሰው ስለሌለኝ አንተን ማጣት ለእኔ ከባድ ነው። ምንሽ ነው ምንሽ ነው? ውይ ወራዳ ያዋርደሽ፣ እውነት ያዋርደሽ። አብርሃም ደግሞ ምን ያልከሰክሳ ላርፋ ትቀመጠ ማደለች ምን መስለ ደግሞ በርካሽ ቦታ ሰው በረከሰበት ቦታ ተረክሳለ እን ልጅ አርፋ ታሳድግ ማደለች ምን ይመስላል? እንድሰድ በታደርገኝ። እውነቴ ነው የምልህ። ሌላኛው ደግሞ የሩታ እናትና እህቷ እንግዲህ ፕራንክ አድርገዋታል። እሱም ልጁን አብርሃም ወስዶታል ብለው ማለት ነውና፣ አንቺ ብቻ ነሽ ወይ የወለድሽው አለቻት። አንቺ ብቻ ነው ወይ የወለድሽው ብሎ ነገር የለም። እናት እናትና ታለቀ። በልጅ ደግሞ ፕራንክ አይደረግም። ምን ሆነት ለመናገር በልጅ ፕራንክ የሚያደርግ ሰው እና በልጅ የሚሸቅል ሰው ደስ አይለኝም። ሚሆን ያናድደኛል። እና በልጅ ፕራንክ አይደረግም። ስሩ ስሩ፣ ግን በልጅ እንደዚህ ፕራንክ አይደረግም። እና አንቺ ብቻንሽ ወይ ወለደችው ላልሽው ደግሞ እድገት እናት እናት ናት። አሁ እሷ ብቻ ናት የወለደችው የሚመስላት። የትኛውም እናት ዓለም ላይ ያለችው እናት በሙሉ እሷ ብቻ ናት የወለደችው የሚመስላት ማለት ነው። አሰላሙ አሌይኩም ወረሕመቱላሂ ወበረካቱህ ቡድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊዳራ ናችሁ? ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ትክክል አይደል? እናንተ ላይክ አድርጉኝ፣ እውነት ላይክ አድርጉኝ፣ አይከፈልበትም እና ቻናል ያስነሱልኝ። ተነስተዋል። በነገራችን ላይ እየተነሳ ነው ግን አድርጉልኝ ማለት ነው። ውድ ቤተሰቦቼ ሰው ወዳችሁ ሰው ወዳችሁ እንደነችና፣ ምነው የኑሮ ውድነት አናልሽ አልዞረሽ ወይ ካላችሁኝ ደግሞ አላዞረኝም። እኔ ውጭ አልወጣሁም እስካሁን ድረስ አልዞርኩም ማለት አየሩ ስለማይስማማኝ፣ ትደክማላችሁ። ለአምስት ደቂቃ ስራ አትሰሩም። ወላሂ በገባችሁበት ሰዓት እኔ አምስት ደቂቃ ስራ አልሰራም። በዛ በዛ ውጭም አልወጣም። ለምን አዝሮ ይጥለኛል ማለት አዝሮ ይጥለኛል። ስራችሁ በሽታ አለብኝ አይደለም። ይደክማል፣ በጣም ይደክማል። አንድ ቀን ወጥቼ ሳልሞት ነው ቤት ተገባኝ ለዛ ነው እላችኋለሁ። ቤት ሰዎች ላይ ካደርጉኝ። እናንቺ ነፍራቂት ደግሞ ምን ትላለች? እኔ ሰው ስለሌለኝ ገብቶኛል። አንተን በማግኘት ደስ ብሎኛል። እኔ አንተን ካገኘሁ በኋላ ስንት ነገር አግኝቼ ነበረ። ሁሉ ነገር የተቀይሮ ነበረ። ኧረ ቀይር፣ በሽታ ይቀይርሽ። ዝፍጥ ስታስጠላ እንደው ምን ትመስያለሽ? እውነት ለመናገር እንደው የሚያስጠላብሽን ለይተሸታቂም። እንዲ እስከመቼ ነው ግን እንደዚህ ደግሞ ኩት እንፋረቃለች። እናንተ ነፍራቃ ህፃ ልጅ እራሱ የኢትዮጵያ ህጻናቶች ማለት ትንንሾቹ ራሱ እንደዚህ አይነፋረቁ። እውነት ነው ብደበድቧቸው ራሱ። እንደዚህ እንዲው ታናድደኛለች። ጋይስ ሆነ ለመናገር ምን ላደርጋት አሁን ዝፍጥ። ለምን ቡታጀራ ላይ ቱቃ አትሰሩ? ኖ ቡታጀራ፣ ኖ ቡታጀራ፣ እውነት ቡታጀራ ነው። እኔማ እናንተማ ማሁን ማየት አለብኝ። የምሬ ነው ላችሁ እኔ ቢዲዮ ስትሰሩ ብቻ ሳይሆን እንዲሁ በአካል ራሱ ማለት ስትዞሩ እራሱ ማየት አለብኝ። ኑ ተመለሱ። ኖ ደግሞ አብርሃም ተመለስ፣ ልጅህ ጋር ምን ያልከሰክሰሃል? አንተ እየሸቀልክባት ነው መሰለኝ፣ አደለ ማለት ሸቅልባት አደለ፣ ትሸቅል አደለ፣ መሆነ ትሸቅል። እቺ እንደዚ አይነት ወራዳና ርካሽ ሴት ሲመጡ መሸቀል ነው። እኔ ራሱ ባገኘ ትሰራባታለው ማለት ነው። አብርሃምን አፍቅረሽው ነው? ሩታን ይፍታና ያግባሽ ብዬ ነበረ። መሸቀልባት፣ እቺ ደነዝ፣ ያደንዝዝሽ። ደግሞ የእሷ ደጋፊ ልክስክሶች አትልከስከሱ፣ ቤት አትምጡ። እውነት አትልከስከሱ፣ ልክስክስ ዝሙተኞች ምክንያቱም ዝሙተኞች ባትሆኑ ኖሮ ሰው ክብሩን ሽጦ ለገንዘብ ብሎ እንደዚያ አይልከሳከስም። እሺ አርፋችሁ ቁጭ በሉ። የምሬ ነው፣ ምላቸው አንድ ሰው ነው። ቤት እንዳይሳደብ ለሷ እንደግፋችሁ ማለት ነው። ሩታ እንደግፋቸው ረሳደቡ። አብርሃምን ደግሞ አሁን በአሁን ሰዓት እኔም ልከዳው ነው መሰለኝ ሳስበው ማለት ነው። ውድ ቤተሰቦች ና እንግዲህ እየተነፋረቀች ነው። ወይኔ ቤተሰቦቿ አንቺ እናደሽ ባናቷ ተከልሻት እንዴ? አባትሽስ? ባናቱ ተቀልሽ ወይስ ምን ጉድ ነሽ? ምንጉድነሽ እኔ ኑሮ ውድነት ወይም ደግሞ ድሃ ናት፣ ድህነት አለባት፣ ቅማልዋ ለማራገፍ ነው እንዳለ። የጥሩ ቤተሰብ ልጅ ናት ማለት ጥሩ ናት አላቸው፣ የላቸው አይደለም። በስንት ቦታ ስጋ ቤት ከፍቷል አጎት። ለነገሩ የአጎት ንብረት የሌላ ሰው አይሆንም መሰለኝ አዊ አሁን የኔ የአጎቴ ንብረት ቢሆንም እንኳን ማለት ነው። ጋይ ሰም በላው የምጠጣው ካጣ ወስዳለሁ እንጂ እንደዚህ ክብሬን አልሸጥም በአደባባይ አፈር ብዬ አፈር ያስፈላሽ ለምናሻ ወስድም እንዴ በአጎትሽን እውነት እኔ አይቻለሁ። ሰሞኑ በአዲስ አበባ ወደዚህ ስመጣ ማለት ነው ወደ አዋሳ ነው ውልቅጤ ውልቅጤ ነው መሰለኝ ወደዛ ራሱ ስጋ ቤት ተከፍተዋል። ተረፈ ሆቴል የሚል አይቻለሁ ማለት ነው። እና ገርሞኝ ይህንን በዛ በዛ በዛ የተከፈተ አይቼ ቺ ደነዝ ማለት ነው እዚህ መታኘኝ የተላይ ትንፋረቃለች ቤተሰብ የለ። ይህ ሁሉ ቤተሰብ ይህ ሁሉ ቤተሰብ እናት አባት፣ ወንድም፣ እህት፣ አጎት፣ አክስት ኖሮሽ እንደዚህ ቤተሰብ ስለሌለኝ እንደው እንት የሚለኝ የለም በይ፣ እውነት ወይ? ባለ ትዳር ወንድ ነው የሚያምረኝ በይ፣ ወይ ወንዶች ነው የምፈልገው። ቤተሰብ አልፈልግም። ቤተሰብ ምንም ማድረግ አይችልም። ታውቃላችሁ አይደለ? ምንም አይጠቅማትም። ለሌላ ነገር አስተፋላ ኧረ፣ መጥፎ ነገር ለማውራት አታስገድዱኝ። እውነት ለመናገር እኔ እኮ ጨጓራዬ ነው የምትልጠው። እናንተ ጨጓራችሁ እየተላጠ ነው? ወይስ በቃ የራሷ ጉዳይ ነው? ምንም ትበል ምንም። ድራማ ነው የሚሰሩት፣ እናውቃለን። ግን እንደዚያ ትዝረከረቅ ደግሞ ድራማ አይመስለኝም። የዚች ሴትዮ ፍቅር ሳይዛት አይቀርም። እውነት ፍቅር እንዲሁ በቃ እንትን አደርጋ ነው የምታለቅሰው ሰበብ አድርጋ ነው እየተነፋረቀች ያለችው እንጂ ማለት ነው። ቤተሰብ አብርሃምን ልሰጣ ፈቅረው አይቀርም። እመኑ፣ እውነት እኔን እመኑኝ ማለት ነው። አንቺም ስለሆንሽ ነው የምናምንሽ። ሰው ስለሆንኩ እውነት፣ ሰው ስለሆንኩ እመኑኝ። እንዴ ሰው፣ የትኛዋ ሴት ናት በእናታችን እንደዚህ የምትነፋረቀው? እንደዚህ ቤተሰብ ሰው ስለሌለኝ ብላ ቤትስ እናት አባት አስቀምጣ አጎታክ ክስት ወንድም እህት አስቀምጣ ጓደኛ አስቀምጣ ቢያስ ለቤተሰብ ለእናት ለአባት ክብር ሲባል ጸጣ አይባልም እንዴ የፈለገኔ ድህነት እርድ ቢያደርገኝ እንደዚ አይነት ስራ እውነት ነው ምላችሁ ደግሞ መብላት መጠጣት እንጂ ምንም ቁም ነገር መስራት አይችሉም አዶታ እና ቁም ነገር መስራት አይችሉም እውነት ነው ምላችሁ ድመት ገብቶ ነው እና ውድ ቤተሰቦቼ ሙልጭ አድርጓት። አብርሃም ደግሞ ና ልጅ ጋር ተመለስና ልጅህን ያዝ። ምን ይመስላል ይሄ? ምን ትሰራለህ? እሷ ጋ እሷ ጋር ምን ትሰራለህ እንዴ? አለቅ ለምን አትታነቅም? እንደው ራሷ ባጥፋችን። ቡና አፍልቼ ነበረ። ሄደ ቤተሰብ የብሬ ነው ብላችሁ ቡና አፍልቼ የማሌ ነገሩ፣ ኑሮ ውድ ነው አሉ ኑሮ ውድ ነው። እንትን አፈላላታለሁ። ምንድነው የሚባለው? የቡናውን ልጣጫ አለ አደለ? ገበያ ላይ የለም ይኖራል ብዬ አስባለሁ። ድሮ ነበረ ስለዚህ እሱን አፍልጄ ጊያሞን አየ ግን አፍልጄ አፍልጄ ሄዳለሁ እች ዝርክርክ ሙች ታነቀሽ እንደዋች ጀግና ነች ታንቃ ከሞተች ጀግና ነች ጎበዝ ነች ዝርክርክ ሴት ልጅ ነዝር ዝርክርክ በጣም ያስጠላባታል ታናድዳለችምም ግን ራሷ ታራክ ሰው ብዙ ሰው አይዲያ ሆናለች አይኗ ቀይ መሆኑት ቀይ ደም ይሆናል እንዴ ወይኔ የበላቸው እንደው የሩታ ቤተሰብስ እንደዚህ ሲያዩ የራስሽ ቤተሰብ እንግዲህ ያው ፈተው ለቀውሻል። የሩታ ቤት ነጋሽዬ ምን ይሉ ይሆን ቤተሰብ? የምሬ ነው የምላችሁ፣ ሰው እኮ ይንቃችኋል እኮ። ድምናየት ወራዳናት ነው የምትባሉ ምን ይላሉ። ፈጣሪ ቤተክርስቶ ውስጠኛ ሁን። እኔ እኔ አሁን መለፍለፉ ተገቢ አይደለም፣ ዝም ብል ይሻለኛል። የምሬ ነው የምላችሁ። ቤተሰብ እናንተም አትናደዱ፣ ድራማ ነው ጋይስ። የምሬ ነው የምላቸው፣ ድራማ ነው። አብርሃም ሰሞኑን ነበረ እኔ አይቼዋለሁ ብያችኋለሁ። እርዳ ጋ ደግሞ እስካሁን አልሄድኩም። መሄዳለሁ መሄድ ነው የሚቀር መሄዳለሁ ማለት ነው። እና ብዙን ወጣ ወጣ እያልኩ አይደለም። አየሩ አልተስማማኝም። የምር የሆነ ቀን ወጥቼ ከተማው ውስጥ ውስጥ ገበያው ገብቼ ማለት ነው ገበያው ገብቼ ያለው እንዲ ባህላ ደነ ሶግ ነው የገባውኝ። የምሪ ነው ምላቸው። አዙሮ አዙሮ በቃ ሰውነቴ በሙሉ ዝሎ ማለት ነው። አልተንቀሳቀስኩም። በግ መኪና ውስጥ ቁጭ ብዬ በቃ ጸጥ ነው ያልኩኝ። በቃ ተገዝቶ እስከሚመጣ ድረስ ምን ተገዝቶ መጣልኝና ቤት በቃ እቃ ተገዝቶ እስከሚመጣ ድረስ እራሱ ጨነቀኝ፣ እኔ ጠበበኝ፣ በቃ ጭንቅ አይኖች የራሱ ማልቀስ ነው የጀመሩት እና ቆይታችሁ ስትመጠው እዛ ሀገር የሆነ አየሩም አይስማማቸውም፣ ይደክማቸዋል። የአምስት ደቂቃ ስራ አትሰሩም። ውጭ እንደዚህ በእግራችሁ መንገድ መሄድ አትችሉ። ቤት ተዘፍዝፈን ስለምንውል ነው መሰለኝ። በምንም ተአምር ትታመማላችሁ። በቃል አይደለ እኔ የራሱ አራት ቀን ነው አምስት ቀን ተመላልሼ መርፌ ተወግቻለሁ። ለአራት ቀን ታዞብኝ ማለት ነው፣ ወላ በአንድ ቀን ሶስት ተወግቼ ከዛ በኋላ ተመላለስኩኝ ለአራት ማለት ነው። እና ትታመማላችሁም ጭምር በዛ በዛ ብዙም ውጭ ውጭ አልወጣም እላችኋለሁ። አይስማማም። ለትንሽ ጊዜ ነው ተባልኩኝ፣ እንግዲህ ጠበቃለሁ። እውነት እንደዚህ ስለፈልፍ ጤነኛ እንዳልመስላችሁ ጤነኛ ነኝ፣ አልሐምዱሊላህ። ኦ ሰው በጤና መግባቱ ራሱ አያመሰግንም እንዴ? እና የሩታ እህትና እናት እንግዲህ ያው አንቺ ብቻ ነሽ ወይ ለወለደችው ላልሽው እኔ መልስ የለኝም። እሱ ምንድን ነው እናት የትኛውም እናት እሷ ብቻ ናት የወለደችው የሚመስላት። እኔም እንደዛ ነው የሚመስለኝ። ቀልድ የለም በልጅ። ልጅ ልጅ ነው። ዘጠኝ ወር ሙሉ አርግዛ ስተስቅ አይታ ምክራዋን አይታ ወልዳ እንደዚህ አይባልም ማለት ነው። አቶ አብርሃም ደግሞ እንዳይሰጠው አንተ አያልቅበት ማለት ነው። ሰላሙን ሊንጋይስ